ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ውድ በጌታ የተወደዳችሁ ወገኖች፣ በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ለዚህ ለ30 ቀን ባዘጋጀነው የጾምና የጸሎት ፕሮግራም መጣችሁ ይመላችሁ። እህታችሁ ውብገነት ነኝ ከኤድምንተን ካናዳ። ዛሬ ደግሞ በቀን ሁለት የምንመለከተው በሙሉ ልብ ጌታን መፈለግ የሚለውን ርዕስ ነው። ዋና ጥቅሳችን የሚገኘው ዘዳግም አራት 29 ነው። በጌታ ስም አነበዋለሁ። ነገር ግን እዚያም ማለት በምርኮ በተወሰዳችሁበት ሀገር ሆናችሁ አምላካችሁን እግዚአብሔርን በፍጹም ልባችሁና በፍጹም ነፍሳችሁ ብትፈልጉት ታገኙታላችሁ ይላል። በሙሉ ልብ ጌታን መፈለግ ምን አለበት? ትንሽ ልሞክረው በማለት በአንድ እርምጃ በጀመርነው ከእግዚአብሔር ፈቃድ ጋር የማይስማማ ጉዞ ብዙ ርቀን ሄደን ይሆን? ከዚህም የተነሳ እግዚአብሔር በእኛ ላይ ተስፋ የቆረጠ ከዚህ በኋላ ምንም አይነት እድል እንደሌለን ይሰማን ይሆን? አዎ፣ እስራኤላውያን እንዲህ ባለ አስቸጋሪ ሁኔታ ውስጥ ወድቀው እንደነበረ የእግዚአብሔር ቃል ይነግረናል። በሌሎች ጣዖታት ፍቅር ልባቸው ተነድፎ ከአምላካቸው ጋር የገቡትን ቃል ኪዳን አፈረሱ። ያ ከንቱ ምርጫቸው ለጥፋትና ለስደት ዳረጋቸው። ይሁን እንጂ ይህ እንደሚሆን ያውቅ የነበረው እግዚአብሔር አምላክ አስቀድሞ በሙሴ እንዲህ በማለት ነግሯቸው ነበረ። ነገር ግን እዚያም በምርኮ በተወሰዳችሁበት አገር ሆናችሁ አምላካችሁን እግዚአብሔርን በፍጹም ልባችሁና በፍጹም ነፍሳችሁ ብትፈልጉት ታገኙታላችሁ ይላል። ይህ ትልቅ ተስፋን ያዘለ መለኮታዊ ቃል ነው። ምንም ያህል ከአምላካችን ርቀን እንድንሄድ ቢሰማ እንደሄድን ቢሰማን የእርሱ የፍቅር ጥሪ ግን በፍጹም ልባችሁ ፈልጉኝ ታገኙኛላችሁ የሚል ነው። ኤርምያስ 29፥13። ብቻ በተከፋፈለ ልብ ሳይሆን በሙሉ ልባችን እንድንፈልገው ጌታ ይፈልጋል። ወገኖቼ፣ ከእርሱ ውጭ ሌላ ለሕይወት ጣዕምና ትርጉም የሚሰጥ እንደሌለ በመረዳት በሙሉ ልባችን እርሱን ብንፈልገው እናገኘዋለን። ከእርሱ ውጭ አምልኳችን የሚገባው ሌላ ማንም እንደሌለ እውቅና በመስጠት በሙሉ ልባችን ብንፈልገው እናገኘዋለን። ይህንን በማስተዋል በሙሉ ልባችን እርሱን በመፈለግ ጸሎታችን እንዲህ የሚሆን ሊሆን ይገባል። አባት ወይ በሙሉ ልቤ ፈለግኩህ፣ ከትእዛዝህ ፈቀቅ እንዳልል አድርገኝ ይላል መዝሙር መቶ አስራ ዘጠኝ አንድ እንግዲያውስ ወገኖቼ አጥብቀህ ልብህን ጠብቅ የሚለውን የአምላካችንን ትእዛዝ ለመታዘዝ የመጀመሪያው እርምጃ በፍጹም ልባችን እሱ መፈለግ እንደሆነ ልብ እንበል። እንጸልይ። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ አባቶ ዛሬ ምንም ያህል ካንተ የራቅን ብንሆን በክርስቶስ ኢየሱስ ስም በሙሉ ልባችን ስንፈልግህ እንደምናገኝህ በተናገርከው መሰረት እኛም በፍጹም ልባችን አንተን እንድንፈልግህና እንድናገኝህ በዚህም ልባችንን አጥብቀን እንድንጠብቅ በጌታ በኢየሱስ ክርስቶስም በጸጋ እንድትረዳ እንጸልያለሁ። ክብር ሁሉ ለአንተ ይሁን፣ በጌታ በኢየሱስ ክርስቶስም አሜን።